አሁን ክርስቲያን ናት? ያለው ሁለት ጥያቄ ብቻ ጠይቄ እወጣለሁ፣ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ እጠይቅሃለሁ።

ሰላት እኔ እኮ ለሸወድ እኔ በጣም ነው። እኔ እመልስልሀለሁ። ወላሂ ወላሂ ብዙ ነው እመልስልሀለሁ። አረ አልመለስክም። አርካኖስ ሶላት አምስት ነው። አርካኑ ሰላት እ ከምሳ ወይም ሲታ ኢማን አይደለም። እንደዛ ነው አይደለም። አታውቁ አርካኑል ኢማን አርካኑል ኢማን አምስት፣ አርካኑል ሙስሊም ስድስት። አረን እንዴ! ችግር የለውም። ዝም ብለሲ ተረዳኝና ከዛ በኋላ እኔ ላይ ስታገኝ ትናገራለህ። እሺ፣ አርካኑል ሙስሊም ስድስት ነው አለ ይሄ ይሄ

አፍዣ አይደለም፣ ባይዘወይ እኔ ኖርማል ነው ያለውን ነገር ነው። ነገርና ለዛም ነው ከአንተ ጋር አንተን ስላገኘው ደስ ብሎኛል። ሰውራ ግን እንደ ምናልባት አጭብርብረውን እንደሚመጡ እንዳልመስል በትክክል ነው መልስልሱ። ከዛም በላይ መልስልሃለሁ እኔ እንትን ነው። ለምን እኔ አንተን ስላወራኩ እራሱ ደስ ብሎኛል። ለማንኛውም እሺ፣ ጥያቄ ነው ያካለ ጠይቅሽ። አይ ሙሉ ስለ እስልምና ሸርጡን ምናምን ነገር ከኔ ዘር ማንንም አታገኝም። ክርስቲያን አረ እባክህን ወላሂ ላ ወካም የጠየቅኩን እየቀለድኩብህ ነው። እሺ፣ አይደለም አርካሉን ኢማንና አርካሉን አርካሉል ኢስላም ስንት ናቸው አልከኝ። አርካኑል ሙስሊም ስድስት ነው አልከኝ። አርካኑል ሙስሊም የሚባል ነገር የለበትም ነበር አርካሎል ኢ ውሱ ልክ እኮ ነው። አንተ ከዛ እኔንም ደግሞ እያረጋጋ ነው መጠየቅ ያለብህ እንትን ነው። አንዳንዴ እንደ ፋውልቲዛ አለ የሆነ የሆነ ቦታ ላይ ሰኪል እና እሬ ግን እኔ ትክክለኛ ነገር ስለማቅ ማለት ነው ያንንም ስለማቅ አውቃለሁ። ደግሞ ብዬ ስልህ አዋቂ አይደለሁም እኔ። ሙብጥላት ሶላት ስንት ናቸው? ሙቅትላት ሰላት ወላሂ አላውቀውም። ትርጉሙ ምን ማለት ነው? ሙቅትላት ውስጥ ሰላት ሰላት ጀምር አይደለም። ከዛ እንዴት እንዴት አላወቅሁትም። አልመጣልኝ፣ አላወቅሁትም። አምስት አሁንም አምስት ምን ምን ይባላል? እዛ እንኳን ተፍሲር ውስጥ ራሱ አልገባሁም እኔ ኖርማኒ። ቀዋዒዱ ተፍሲር ስንት ናቸው? ቀዋዒዱ ተፍሲር ስንት ናቸው? አዋሒዱ ተፍሲር አሁንም እኮ እሱ ኪታብ አልቀርቦም እኔ እዛም ውስጥ ገብቼ እኮ እንደገና አሁን ያን ሁሉ እንኳን እንኮ አሁን አንተ አንተ እኮ በጣም የሆነ ኖርማኒ በሸሪአው ጥልቅ የሆነ እውቀት አለክ ልንገርህ እኔ እዛ ውስጥ ደግሞ ቢያንስ የምፈልገው አሁን ኖርማኒ የሆነ ልክ እኔ አሁን ቁርአን ቀረው። እኔ ቁርአን ደግሞ ቢያንስ ቀርቻለሁ። የቀረሁትም የራሴ እውቀት አለኝ። የቀረሁትም ግን ግማሹ ለሰላት የሚያበቃኝ ግማሹ ነው እኮ ነው ነው። እኔ ምን ለምን ዋሻ አለው ግልጽ አይደለም? ነግሬህ ግልጽ እኮ ነው። ሱም ምንም አወራ ግልጽ። እኔ አሁን ለምሳሌ የቀረውት ቁርአን ወይንም በረመዳን ሰዓት እንዴት እንዴት አድርጎ ለሶላት የሚያበቃኝ ወይንም ደግሞ እንደገና መልሼ በሆነ በሆነ ሰዓት ላይ እስልምናን ልክ እንዴት አድርጎ ልክ አይደለህም እንዳልባሉ እንኳን የሚያደርገኝ ነው። ክርስቲያን አረቦች እኮ በደንብ ያነባሉ አረበኛ። እሱ እኮ እውቀት እኮ አይደለም እነሱ እኮ አይደለም እነሱ እኮ ለመከራከር። አንተ ግማይ ሰው ዝም ብሎ ለአንድ ዓመት ለዓመት ከአምስት ወር ዝም ብሎ የሚያነብ አይደለም አንተ ሙስሊም ብት እነዚህ ህፃን የሚያውቃቸው ጥያቄ ነው የጠየቅኩ እሱ ሳይሆን የአረበኛ ማፈዝ እኮ ነው። አሁን ለምሳሌ አንተ የጠየቀኝ ጠቅላላ እውቀት ምንድን ነው? ጠቅላላው የጠየቀኝ እኮ ከቁርአን አልፌ ኪታብ ወይንም ስማር ወይንም ደግሞ ሌላ ብሉግ ምናምን ስንማር ነው ማለት አሁን ለምሳሌ ብሉግ አለ። ምንድን ነው? አራት አይነት ኪታቦችን አሉ። ቆይ ችግር የለም። ሰ ምናለ መሰለህ እኔ ምነግርህ ያ ነገር እኮ ለውቀት አያበቃም። እኔም ነገር ከሆነ ለምሳሌ ያ ነገር ለእውቀት የሚያበቃን ሳይሆን ለእውቀት የሚያበቃን በእስልምና ሲሆን ነው። አሁን አንተ የምታወራኝ በእስልምና ሲሆን ይህን ነገር የመማር ግዴታ አለብን። ከቁርአን ተነስተን ቁርአን እንቀራና ከዛ ተፍሲር እንቀራለን። ከዛ ኪታብ ምናምን ነገር ከኪታብ ትምርና ወደ ተፍሲር ትገባለህ። ከዛ ምንድን ነው ሙፈሲር መፈሰር አለብን። አረ እንደዛ እኮ ነው። ውሱ ሬ አሁን ለበስ እነጌሌ ቦርና የምራ ዘዘግነሽ ስንት አምላክ ነው የምታመልከው? እኔ አንድ አምላክ። የአምላክ ሞቶልሃል? አልሞተለህም? የቱ የአምላክ ሞተልኝ? የትኛው የሞተልኝ? አምላክ እኮ የህያው እግዚአብሔር ልጅ ነው ብዬ ነው ማምነው። እኔ ስለዚህ አምላክ ሞቷል አለ። ለምን አምላክ ይሞታል? ኢየሱስ ክርስቶስ አብ ቆይ እንጂ፣ አምላክ የተባለው እንደ ጌትነቱ ነው። ኢየሱስ ክርስቶስ አምላክ ነው አይደለም? ኦ እኔ እሱን አይደለም ማምነው። እና ማን ነው የምታምነው? አብና ማምነው ኦኬ፣ አብ ነው አምላክህ? አዎ ስለ ኃጢአት ይሄ ሞተልህ አካል የለም አለ። ስለ ኃጢአት ይሄ ሞተው ኢየሱስ ክርስቶስ ፍጡር ነው አዎ። አሁንም ለነግር ነው ኢየሱስ ክርስቶስ ከአብ ተልኮ የሚለውን አሁን ለምሳሌ ልክ እንደዚህ ወንድ እንደ ቁርአኑ እንዳወራ ነው። ከዛ እኔ ባይብሉንም በጣም እንደተረዳሁትና እንዳነበብኩት ምንም በጣም የሚወደውን ልጁን እንደላከ ገብተላ ከፍጥረታት ሁሉ የመጀመሪያ የሚለውን ከዛ በኋላ መዳን በማንም የለም እሱን ልክላቸዋለሁ ብሎ እሱን እንድላክና ከዛ በኋላ አምላክ ግን ያኛው አምላክ አብ ማለት ነው በጣም በጣም ቀንቶ ለምድሪቷ አዝኖ ከዛ በኋላ ምድር ላይንም ብዙ ነገር አድርጎ ይሄኛ ወንጌል የሚለው ነገር ቤዛ ምንም ቦታ ላይ የለም ብሎ ልኮ ነገ ደግሞ ዳግመኛ መልሶ እንደሚመጣ አድርጎ ዓለም እንዳጠናቀቃትና እና እዛ ቦታ ላይ ልክ እንደ ማለት እንደ ጳውሎስ ላይ ዘግቶ ከዛ በኋላ ምንድነው የሆነው? ምንም አይነት ነቢይ ዳግም እንደማይመጣ እምነትም እንዳሌለ ከዚህ መጽሐፍ ውጪ የሚሰብክ የተረገመ ይሁን ብሎ እንደዘጋ ነው ነው ማምነው እሱ። እሺ ስለዚህ ኢየሱስ ክርስቶስ የመጨረሻ ነብይ ነው፣ አይደለ ከነብይም በላይ ነው እንጂ ነብይ እኮ እንደዚህ የለም። ነብይ የተላከው ሁሉ ልክ ተሰቃይተው በራሳቸው እንደፈለጉ ሆነው ብዙ ነገር ሆነው ነው ያለፉት። እሱ ከነብይም በላይ ነው። ከእኔ በኋላ ነብይ አይመጣም ብሎ ተናግሯል ኢየሱስ ክርስቶስ። ማንም የለም እምመለሰው እኔ ነኝ አለ። የቱጋ ነው? ከእኔ በኋላ አይፈርድም አለ ከእኔ በኋላ ነብይ አይመጣም ያለ የቱጋ ነው? እሱ አዎ ኢየሱስ የትጋ ነው? ብለዋል እንጂ የትጋ ያለው ከእኔ በኋላ ምንም አይነት ማንም ሊመጣ አይችልም ብለዋል? የትጋ ነው ያለው? ማቴዎስ ወንጌል ምዕራፍ እና ቁጥር ነው። ከአንድ ስልክ ነው ያስኩት፣ መልሼ ላውጣልህ፣ አወጣላለሁ። እሱ ከእኔ በኋላ ነቢይ አይነሳም አይመጣም ብሎ ተናግሯል። አሳየን፣ ችግር የለም አንድ ስልክስ ሊያስኩና አሁንም አወጣላለሁ ከፈለግክ ግን ማለት ከዚህም መጽሐፍ ማለት እኔ የሆነ እሱ የማስታውሰው ሁለት ጥያቄ ብቻ ጠይቄ እወጣለሁ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ ጠይቀሃለሁ ለማማር ለማስተማር ፍላጎት ካለ ማለት ነው። ኦኬ። አንደኛ፣ አንደኛው ጥያቄ ምንድን ነው? በኦሪጂን ደረጃ፣ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም የእስላሙም ሃይማኖት ቢሆን ከውጭ ነው አደለ ወደ እኛ የመጣው ወደ ኢትዮጵያ የመጣው ጨርስና፣ ጥያቄ ያው እንበለው እንበለው፣ እሺ። እና እሱ መጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ። የክርስትና ሃይማኖት ነው፣ ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘው። እና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ። እሺ፣ እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻው ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት። ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ይሆናል ከቁርአንም ከመጽሐፍ ቅዱስ የምንመልከት እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል። እንጂ ሰው ሰራሽ ከሆነ እኔ አልከተለውም፣ ሰው ሰራሽ ከሆነ አልከተለውም። አምላክ የደነገገው ሃይማኖት ፍትሃዊ ይሆናል። ከቁርአንም ከመጽሐፍ ቅዱስ የምንመልከት አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው?

ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁ እና የመረጥኩላችሁ፣ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ እግዚአብሔር ክርስትናን ተከተሉ፣ ክርስትናን ደንግጌላችኋለሁ ብሏል ወይ? ወፍ የለም። የትኛው ቦታ ነው አለ የሚል ካለ መናገር ይችላል። እግዚአብሔር ልቀቀአለ ማስረጃ ችግር ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ እና ሄኖ ማውራት አይ አፍስ ችግር የለውም። እግዚአብሔር ከራእይ ድረስ ክርስቲያን ሁኑ ብሎ ያዘዘበት ቦታ ካለ አሰይም ችግር የለውም ማለት ደግሞ ትርጉም ካላወቀው ቀጥተኛ ማለት ነው። ስለዚህ አደልክ፣ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበትን ቦታ አስጠናልኩ። እኔ እንት ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው መለስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩት። ወደ ኦርቶዶክስ እንሄዳለን እ ክርስቲያን ሆኑ ብላ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት። ክርስቲያን ሆኑ ብሎ ያዘዘበት ቦታ አለው ወይ? ልክ ሙስሊም ሆኑ ብሎ እንዳዘዘን ሁሉ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለው ወይ? ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። እመጣለሁ፣ ወላሂ እመጣለሁ። እዚም ስር ችግር የለውም። ክርስቲያን ማለትን ማለት ነው ወደሚለው ቢለው እመጣለሁ። እሱ አይደለም። አሁን ክርስቲያን ሆኑ ብሎ አዝዋል ወይ ቃል በቃል ልክ እንደዚህ ሆ ሙስሊም ሆኑ ብሎ እንዳዘዘና ጥያቄው አንድ ስልክ ስላለኝ መጽሐፍ ላውጣና ችግር